ለንደን ይዤላችሁ መጥቻለሁ ሞስት ደንጀረስ ኤሪያ ወይም ደግሞ የለንደን በጣም አደገኛው ሰፈር ነው ከእናንተ ጋር የምንሄደው ቪዲዮ መግባ ላይ እንደተመለከታችሁት በጣም ብዙ ሰዎች ህይወታቸውን እያጡበት የሚገኘው አንድ አስከፊ ነገር አለ እሱም ናይፍ ክራይም ነው በናይፍ ክራይም ምክንያት በጣም ብዙ ኢትዮጵያን ኤሪትሪያን ወንድሞቻችን ራሱ ህይወታቸውን አጥተዋል ኢቭን ከሁለት ቀን በፊት በስኮትላንድ ሀገር አንድ ወንድማችን እንደዚሁ በናይፍ ክራይም ምክንያት በጩቤ ምክንያት ህይወቱ አልፏል። ለምንድ ነው እነዚህ ሰፈሮች ዴንጅረስ የተባሉት? ምንስ አለ ናይፍ ክራይምስ ምንድን ነው የሚለውን ከእናንተ ጋር አንድ ላይ ቼክ እናደርጋለን። ላይክ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እስከ ቪዲዮ መጨረሻ አንድ ላይ አብራችሁን ቆዩ። ይመቻች ደ ፈርስት ቲንግ ለንደን ሲባል ናይፍ ክራይም፣ ናይፍ ክራይም ሲባል ክሮይደን፣ ክሮይደን ሲባል ደግሞ ብሪክስተን ተያይዘው የሚነሱ ነገሮች ናቸው። ክሮይደንና ብሪክስተን የሰፈር ስሞች ናቸው፣ ዊችዝ ከእናንተ ጋ አሁን አንድ ላይ ሄደን የምናያቸው ሰፈሮች ማለት ነው። አሰ ቱሪስት ሊሆን ይችላል ለጉብኝት ለትምህርት፣ ወይም ደግሞ ለኑሮም ሊሆን ይችላል። ወደዚህ ከመጣችሁ በተቻላችሁ አቅም እነዚህን ሁለት ሰፈሮች አቮይድ አድርጓቸው። ምክንያቱም በጣም ብዙ ሰው በጩቤ ህይወቱን የሚያጣበት ሰፈር ስለሆነ ማለት ነው። ደ ፈርስት ቲንግ ሰፈር ምንድን ነው?

ቤተሰቦች አሁን የምገኝ ክሮይድን ነው። በጣም የለንደን አደገኛው ከተማ ይህንን ይመስላል። ቤተሰቦች ክሮይድን ይባላል እንግዲህ ውስጥ እንደተመለከታችሁት በጣም ብዙ ትሬን ስቴሽን እራሱ በጣም ብዙ ሴኪሪቲዎች አሉ። ምክንያቱም እዚህ ቦታ ላይ በጣም በጣም በጣም አስቸጋሪ ብዙ ሰዎች ስላሉ ማለት ነው። እና አንድ ነገር ለየት የሚያደርገው ክሮይድን ከለንደን ምንድን ነው ትራም የሚገኘው ሁለት ቦታ ላይ ብቻ ነው ለንደን ውስጥ። አንዱ ክሮይድን ነው እንደምትመለከቱት፣ ሌላኛው ደግሞ የሆነ ቦታ አለ። የት እንደሆነ ባላቅም ማለት ነው። ኤኒዌይ ዊ ሜድ እት አሁን የምንገኘው ክሮይድን ነው። ሆፍሊ ማሆን ነገር አይፈጠርም ብዬ ተስፋ አረጋለሁ። ሆፍሊ በሰላም ከዚህ ሰፈር እወጣለሁ ብዬ ተስፋ አረጋለሁ። የዚህ ሰፈር ታሪክ ተወርቶ ተነግሮ አያልቅም። በፊልም በዶክመንተሪ በመጽሐፍ ክሮይድን ኢዝ ዘ ሞስት ፌመስ ፌመስ ፌመስ ቦታ ለንደን ላይ በጣም ይሄ ሰፈር ነው፣ በቃ በጣም ፌመስ። እንደምትመለከቱት ትራም ያልኳቸው ይህንን ነው። ኦንሊ ትራም የሚገኘው ለንደን ውስጥ ኢስት ለንደን አይሜን እዚህ ቦታ ላይ ነው፣ ክሮይድን ላይ ብቻ ነው። ሶ ዞር ዞር እያልን አንዳንድ ነገሮችን ለማየት እንሞክራለን። የምንገኘው በጣም አደገኛው ሰፈር ነው። ሆፕፉሊ እግዜር ይጠብቀናል። አያሳስብም፣ አይሆን ነገር አይፈጠርም። ብቻ አሁን ወክ እያደረግን አንዳንድ ነገሮችን ስለ ክሮይድን እና ስለ ናይፍ ክራይም እነግራችኋለሁ ማለት ነው። በደንብ ወደ ሰፈሩ ወደ መሀል ገብተን ብዙ ነገር ከማየታችን በፊት ደ ፈርስት ቲንግ ምንድነው፣ ናይፍ ክራይም። ለምንድነው ናይፍ ክራይም ያለው በጣም ለንደን ላይ ብላችሁ ምጠይቁ ከሆነ ኢትስ አሶሺየትድ ዊዝ ጋንግስ ጌንግስተሮች አሉ። በጣም በጣም በጣም ብዙ ጌንግስተሮች እዚህ ሀገር ለንደን ላይ ጌንግስተር ምንድነው ማለት ነው? አራትና አምስት ወይም ደግሞ ከዛ በላይ በመሆን የግሩፖች በግሩፕ ሆነው የተለያዩ ድራጎችን ይሸጣሉ። በፖስት ኮድ ነው የሚጣሉት፣ ዊች እዝ ሰፈር አላቸው። ሁሉም ተወልዶ ያደጉበት ሰፈር ማንም የማንም ሰፈር መሄድ አይችልም። አንድ ሰው ያለሰፈሩ ቢገኝ ከአንዳንድ እርምጃ ይወሰድበታል፣ ዊች እዝ ይወጋል ማለት ነው። አንደኛው እሱ ነው ደ ፈርስት ሁለተኛው ደግሞ ሌቦች ናቸው። ምንድን ነው የሚሰርቁት? በጣም በዋናነት ቪክል መኪና፣ ሞተር፣ የተለያዩ ነገሮችን እየነዳችሁ ልትገኙ ትችላላችሁ። ይመጡና ሶስትም አራት ሆነው ከዛ በላይ ቁልፍ ስጡ፣ መኪናውን አንጡት፣ ወይም ደግሞ ሞተሩ ልንወስደው ነው ይላሉ። እዚህ ጋር እንግዲህ እንደምትመለከቱት በጣም ብዙ ዴሊቨሪ ሰራተኞች ሞተር ነው የሚጠቀሙት እዚህ ሀገር። በጣም በጣም ብዙ ሰው ሞተር ይጠቀማል እዚህ ሀገር። የምትመለከቱትን እስኩተር ማለት ነው ሰው ይመጡና አምጡ ልንወስደ ነው፣ ቁልፋችሁን ምናምን ነገር ይሏችኋል ማለት ነው። በዛ ሰዓት አይ አንሰጥም፣ እምቢ ካላችሁ ያው ንብረታችሁ ነው አንሰጥም ማለት መብት አላችሁ። ግን እምቢ ካላችሁ ያው የፈጠነ እርምጃ ይወሰድባችኋል፣ ወይም ደግሞ በጩቤ ይወጓችኋል። Early evening, Tottenham, North London, and the mopeds close in. <laughs> ሁለተኛው እሱ ነው። ሶስተኛው ደግሞ ስልክ ነው። ስልክ ወይም ደግሞ የተለያዩ ዲዛይነር የሆኑ ብራንድ ያላቸው ጃኬቶች፣ ልብሶች ሊሆኑ ይችላሉ። እነዚህ እነዚህ ነገሮች አድርጓችሁ በመንገድ ላይ በምትታዩበት ሰዓት ይከተሏችሁና አምጡ ይሏችኋል። እምቢ ካላችሁ እርምጃ ይወሰድባችኋል አሁን ነው ጋንግስተሮች። እዚህ አይታችሁ ትለዩ ትለያችሁ አላችሁ። አክቹሊ ምትለዩዋቸው በምንድን ነው? አባ በጣም ነው የሚያስፈረውኮ ሰፈሩ፣ እግዚአብሔር። ምትለዩዋቸው በምንድን ነው? ጓንት ያረጋሉ፣ ኮፍያ ያረጋሉ፣ ማስክ ያረጋሉ። ልብሳቸው ያው የተለመደ ትራፕ ስታር ምናምን ነገር የተለያዩ ብራንዶችን ነው የሚያደርጉት። እና እንዲህ በማየት ልትለዩቸው ትችላላችሁ ማለት ነው። ኤኒዌይ በነዚህ በነዚህ ምክንያት በጣም የብዙ ወጣቶች ህይወት ሊያልፍ ችሏል ማለት ነው። እንደምትመለከቱት ክሮይደን ይህንን ይመስላል። እዚህ ጋር እንግዲህ ሱቁ ጋር የቆሙት ካያቸኋቸው እዚህ ጋር በግሩፕ የቆሙት ሰዎች እነዚህ አሁን ጌንግስተሮች ሊሆኑ ይችላሉ። ገብቷቸዋል። አሁን ሳልፍ ምናልባት ሊተናኮሉኝ ይችላሉ። ምንድን ነው የምቀርጸው ምናምን ካሉ ችግር ነው። ግን እዚህ ቦታ ላይ መቅረጽ በጣም የተከለከለ ነው። ምክንያቱም አይመቻቸውም። ከአንዳንድ ጠቅጥቅ ከኋላ እግዚኦ ልቤ መድኃኒዓለም እንዴት እንደመታ አታቁ። በነገራችን ላይ በጣም ብዙ የኔ የቅርብ ጓደኞች የራሱ የተውጉ አውቃለሁ። እንደዚህ አንዱ አንዱ ጓደኛዬ ምንድነው አፈና ያረገው መኪና እየነዳ እየሄደ እያለ አያችሁ፣ ታያረገው ልብስ ምናምን ነገር። እግዚኦ ዛሬ ቀል አንድ ጓደኛዬ መኪና እየነዳ ይከተሉታል። እንደዚህ በሌላ መኪና ሁለት ሆነው ይመጡና አስቆሙት፣ ከፊት ለፊት ገብተው። ከዛ በኋላ ቁልፍ አንጣሉት ማለት ነው። አልሰጥም ምናምን ግብ ግብ ውስጥ ገቡ። የዛኔ ጩቢያቸውን አውጥተው እዚህ አካባቢ ነው የወጉት። እግዚአብሔር ነው የምላችሁ ኢትዮጵያዊ ወንድሜ ጓደኛ ነው የምላችሁ ወጉት፣ እቃውንም ወሰዱበት መኪናውን። እሱ ግን እግዚአብሔር ይመስገን ተርፏል። ኤኒዌይ ክሮይድን ይሄንን ይመስላል። በጣም በጣም ከባድ ቦታ ነው። ትራም ያልኳቸው ይህንን ነው። እዚህ አካባቢ አንደኛው ብቸኛ የሚገኝበት ትራም ይሄ ክሮይድን የሚባለው ሰፈር ነው። አሁን ለምሳሌ እዚህ ጋር ከፊት ለፊቴ የቆመው ያረገውን አያችሁት ይላችሁ። ይሄ ልጅ በጣም የሚገርማችሁ ነገር ደግሞ ከ14 ዓመት ጀምሮ ያሉ ሕፃናቶች ናቸው እንደዚህ አይነት ቪክቲም የሚሆኑት። ከ14 ዓመታቸው ጀምሮ እንደዚህ አይነት ነገር ውስጥ ይገባሉ። ህይወታቸውን 18 እንኳን ሳይሞላ ነው የሚሞቱት። በጣም በጣም ያሳዝናል። ከ14 በ12 ባለፈው እዚህ ጋር የ12 ዓመት ሕፃን ልጅ ነው ተወግቶ ህይወቱን ያጣው።

ፖሊስ። አሁን እየሄድኩ ያለሁት ወደ ታውን ሴንተሩ ነው። ከዚህ ጋር እንግዲህ ወደዚህ እንደታጠፍን ታውን ሴንተሩ ነው ማለት ነው። በጣም በተደጋጋሚ እዚህ አካባቢ መጥቻለሁ። የሚገርማችሁ ነገር እግዚአብሔር ምስክሬ ነው፣ በአይኔ ሰው ሲወጋ አይቻለሁ። እዚህ ቦታ ላይ በአይኔ ሰው በመኪና ሲገጭ አይቻለሁ። ፊልም ነው የሚመስሉን፣ ሪል አይመስልም። ኢማጂን እዚህ ቦታ ላይ በጣም ሰርች ሳደረግ ነበረ በዩኬ በኢንግላንድ አካባቢ በ2024 ብቻ ወደ 2 ሚሊዮን የሚሆን የናይፍ ክራይም ሪፖርት ተደርጓል። ጀስት ኢማጂን ሁለት ሚሊዮን ነው እያልኳችሁ ያሉት እዚች ሰፈር ላይ ብቻ 14000 ሰው በጩቤ ተወግቶ ሞልቷል በ2024 ብቻ። ጀስት ኢማጂን እዚህ ቦታ ላይ ብቻ በ2024 14000 ሰው በጩቤ ተወግቶ ሞቷል። ዳትስ ኢንሴን በጣም አስቸጋሪ መልኩ እያደገና በጣም የብዙ ሰዎችን ህይወት እየቀጠፈ ያለ ነገር ነው። ሰፈሩ ራሱ እንዴት እንደሚያስፈራ በቃ ጭልም ያለ ሰፈር ነው። ክሮይድን ኤኒወይ፣ እግዚአብሔር መስገን እስካሁን የተተናኮለኝ ሰው የለም። ግን ደስ የሚለው ምንድን ነው፣ መንግስት ደግሞ ይህንን ነገር ኮንሲደር በማድረግ በጣም ብዙ ሴኪሪቲዎችን በየቦታው በማሰማራት የናይፍ ክራይም እንዲቀንስ ለማድረግ እየሞከረ ነው። እዚህ ቦታ ላይ ስፔሻሊ ደግሞ ላስት ይር ትዚለኛል፣ የአስራ ሁለት ዓመት ህፃን ልጅ በጩቤ ተወክቶ ሞተ፣ ዊች እዚህ ሰፈር ክሮይድን ላይ ነው እያልኳቸው ያሉት።

ምን አደረጉ? ህዝቡ በጣም መረረው፣ በቃ ሰለቸው፣ ደከመው። በዚህ ምክንያት በጣም ብዙዎች ወንድሞቻቸውን፣ እህቶቻቸውን፣ ልጆቻቸውን አጡ በናይፍ ክራይም ምክንያት። የዚህ ሰፈር በጠቅላላ ህዝብ ሰላማዊ ሰልፍ ወጣ ማለት ነው። ሰላማዊ ሰልፍ ወጥቶ ምን አደረገ? ፕሮቴስት ማድረግ ጀመረ። በቃ በቃን መንግስት የሆነ ነገር አድርግልም ብሎ መንግስት ደግሞ በቻለው አቅም እንግዲህ እዚጋ እንደምትመለከቱት ሴኪሪቲዎች አሉ። አንዳንድ ነገሮችን ፕሮቴክት ለማረግ የክሮይድን ብቻ በነገራችን ላይ ለንደን ላይ በክሮይድን ብቻ ለክሮይድን ህዝብ ጠባቂ ብቻ ክሮይድን ያለው ላይ ብቻ እዚህ ሰፈር ብቻ ነው። ጀስት ኢማጂን ቲንክ ባሪ። ከፖሊስ ሌላ ደግሞ ለክሮይድን የተለየ ኢንፎርስመንት ማለት ነው። ኤኒዌይ ታውን ሴንተር ወይን ን ይመስላል። በጣም ብዙ ሰዎች እዚህ መንገድ ላይ ህይወታቸውን አጥተዋል። በጣም በሚያሳዝኑ ሁኔታ ከ14 ዓመት ህፃን ጀምሮ ከ12 ዓመት ህፃን ጀምሮ ነው ህይወቱን እዚህ ሰፈር ላይ ያጣው ማለት ነው። እንደምትመለከቱት እሱ ብቻ አይደለም። ባንክ ይዘርፋሉ። የተለያዩ ሾፖችን ይዘርፋሉ። በጣም እንዲሁም በጣም ደፋር ነኝ። እንደዚህ ካሜራ ይዤ እዚህ ሰፈር ላይ እንደዚህ እየቀረጽኩ እየተንቀሳቀስኩ ስለሆነ በጣም ብዙ ሰው እያፈጠጠብኝ ነው። ምክንያቱም በጣም ኢትስ ፎርቢድን። ምክንያቱም መጥተው ሊቀሟችሁ ይችላሉ። ስልካችሁን፣ ካሜራችሁን ሊወስዱባችሁ ይችላሉ ምናምን። ነገር ግን የመጣሁት ያው አውቄ በጣም ዴይ ታይም ላይ ነው ምክንያቱም እንዳይተናኮሉኝ ብዬ ማለት ነው ቦታ ላይ ሀፕን ያላረገ ነገር የለም። ኢቨን በጣም በጣም በቅርቡ አሁን አሳያቸዋለሁ፣ ቪዲዮን አስገባላቸዋለሁ። አንድ ሰውዬ በጣም በቃ በማስቸገር ፖሊስ መጥቶ በግድ በግድ ነው ይዘውት የሄዱት። በቃ ላይ የምታዩት ነገር ሁሉ በጣም ክሬዚ የሆነ ነገር ነው። ጤነኛ የሆነ ነገር አይደለም። በጣም አንዩዥዋል የሆነ ነገር ነው እዚህ ቦታ ላይ የሚደረገው የምታዩት ሰው ኤቭሪቲንግ በጣም ያስፈራል። ኢስት እና ዌስት ክሮይድን ሆምለስ ሰዎች ሰዎች ይውላችሁ፣ እዛ ጋር እንደምትመለከቱት እንግዲህ ሆምለስ ሰዎች ናቸው። እንዴት እንደሚኖሩ እያያቸዋቸው ነው። መንገድ ዳር ላይ በጣም በጣም ከባድ ከባድ ከባድ ከባድ ሰፈር ነው። ለንደን ላይ ቱ ቢሆነስት በቃ ክሮይድን ስትመጡ የምታዩት ነገር በጣም ለንደን ለንደን የሚመስል ነገር አይደለም። በጣም ለየት ያለ ነገር ነው።

ክሮይድን ይሄንን ይመስላል። በጣም በጣም ከባድ ሰፈር ነው። እዚህ ከመጣችሁ በተቻላችሁ አቅም በጣም ብዙ ነገሮችን አቮይድ ለማድረግ ሞክሩ፣ አደራችሁን።

ወራይ ቤተሰቦች እንግዲህ አሁን የምንገኘው ብሪክስተን ነው፣ እየወጣን ነው። ምን እንዳለ ሰምታችኋል፣ አናውንስ ሲያደርግ የነበረው ኪሳችሁን ዋሌታችሁን ተጠንቀቁ፣ ምክንያቱም በጣም ብዙ ሌቦች አሉ እዚህ ቦታ ላይ። እግዚአብሔርን ሳይ፣ ሰምታችኋል ደግሞ። ኤኒዌይ አሁን የምንገኘው ብሪክስተን ነው። በነገራችን ላይ ለንደን ሁሉም ሰፈር ዴንጀረስ ነው፣ ሁሉም ሰፈር ሁለቱ ግን በዋነኝነት ዛሬ ቅድም የነበርንበት ክሮይድን እና አሁን ያለንበት ደግሞ ብሪክስተን ለየት የሚያደርጋቸው ምንድነው? በክራይም ሬታቸው በጣም ከፍተኛ የሆኑ ሲሆኑ ኢቨን ዘፈን አላቸው። አሁን ብሪክስተን በጣም ከባድ ሰፈሩ ጀመረው በቃ ስ ተካንድ ላይፍ ስታይል እዚህ የሚኖረው ቤተሰቦች፣ እዚህ ኢቨን ዘፈን አላቸው ወልካም ቱ ብሪክስተን ምናምን ነገር የሚል ዘፈን

ብሪክስተን እዚህ አካባቢ በጣም ብዙ ጃማይኮች፣ በጣም ብዙ ከሌላ ሀገር የመጡ ኢቭን ናይጄሪያዎችም አሉ። በብዛት ግን የሚገኙት እዚህ አካባቢ ያርዲ የሚባሉት ወይም ደግሞ ጃማይኮቹ ናቸው። ባድማን ይላል፣ ሰላም አር ዩ ጃማይክን

ጃላስ ይላል። ኦ ማይ ጋድ መስቀል አድርጓል ምናምን ነገር ገ ጀማይካዊ ነው አላልኳችሁም እዚህ አካባቢ በጣም ብዙ ጀማይኮች ነው ያሉትና፣ ሰውየው መስቀል አድርጎ ተስፋ ነው ስሙ። አማረኛ ይችላል። በጣም ደስ ያለኝ። እግዚአብሔር! ኦ ማይ ጋድ! ልቤ ነው እግዚአብሔር ጀማይኮቹ ለእኛ ለኛ ያላቸውን ፍቅር ያው ታቁታላችሁ ብዬ ነው አአ እግዜሪ ዋርኮ እና ቀኔን ያሳመረው። ኤኒዌይ ዞር ዞር እያልን ለማየት እንሞክራለን ብለን ነበር ያቆም ነው። ይሄ የምታዩት ሰፈር ብሪክስተን ይባላል። በዚህ በኩል ይመስለኛል ከዚህ በፊት መጥቻ አውቃለሁ፣ እንደ ክሮይድን ክሮይድን ብዙ ጊዜ ተመላልሼ አውቃለሁ እና በጣም ብዙ ብዙ ነገሮችንም አይቻለሁ ክሮይድን ላይ። እዚህ ሰፈር ግን በጣም በተደጋጋሚ መጥቻ አላቅም። ምን ያህል ጊዜ እንደመጣው ግን በመጣው ጊዜ እዚህ የሚያዩት ምንድን ነው በጣም ማአት ሆኖ በሳይክል ምናምን ያው ከ14 ዓመት ጀምሮ ያሉት ህጻናቶች የዛ ነኝ ነው ከተተናኮሏቸኋቸው ምናምን ቻው ይፈረድባቸዋል። ኤኒዌይ ሰፈሩ ይንን ይመስላል። ሌላችሁ እዚህ ጋር እሱ ልክ ያው ብዙ ሰው ስፔሻሊ እዚህ የሚበዛው እዚህ ብሪክስተን በጣም ድራግ የሚጠቀሙ ሆምለስ የሆኑ ሰዎች ምናምን ያሉበት ቦታ ነው። ሌላው ደግሞ ምንድነው እዚህ አካባቢ ቶፕ ቦይስ የሚለውን ፊልም ካያችሁት እዚህ አካባቢ በጣም የብላክ ካልቸር ስላለ እዚ አካባቢ ተሰርቷል ፊልሙ። እዚ ጋ እንግዲህ እንደምትመለከቱት ከጀርባ ፖቲክ ዩኒቲ ቴን ርስ ኦፍ ፖቲክ ዩኒቲ መሰለኝ። አይታይም ምን እንደሚል ከልሎኛል ኒወይ እንደምትት በቃ ይሄ እዚህ ጋር የብላክ ካልቸር ምናምን ነገር እዛ ጋር ያሉት ሰዎች የሚሰሙ ዘፈን ምናምን በጣም ጥቁሮች የሚበዙ በጀማይኮች ያሉበት ቦታ ነው እና እዚህ አካባቢ በጣም ዊድ ምናምን ስለሚጨስ የተለያዩ ድራጎች ስለሚወሰዱ፣ የናይፍ ክራይም ሬቱም በዛው ልክ የበዛ ነው። አት ደ ሴም ታይም እንዳልኳችሁ ደግሞ በፖስት ኮድ እነዚህ ሮድማኖቹ ምናምን ነገር በጣም የሚያስቸግሩበት ሰፈር ነው። ይ ወክ እያረግን እንግዲህ አንዳንድ ነገር ለማየት እንሞክራለን። ቱ ቢ ኦነስት እዚህ እንደ ክሮይድን የቅድሙ አይነት ክሬዚ ክሬዚ ስቶሪ አልሰማውም። እዚህ ግን ምንድን ነው በዘፈን በድሪል ዘፈናቸው በጣም ብሬክስተን የታወቀ ነው። በሮድማኖች በጣም ሮድማኖች ያሉበት ቦታ በቦታ ነው እና አት ዘ ሴም ታይም ጃማይካዎቹ በጣም እዚህ ቦታ ላይ ሰፍረው ስለሚገኙ ኃይለኛ ኃይለኛ የሆነ የክራይም ሬት አለ እዚህ ቦታ ላይ ማለት ነው። ኤኒዌይ ብሬክስተን እንዲሁም ኢትዮጵያ ድሮ ባክ ኢን ደይስ ብሪክስተን የሚባል ክለብ ነበር፣ ትዝ ይለኛል ቦሌ አቢሲኒያ ህንፃ እታች ብሪክስተን የምትባል ናይት ክለብ ነበረች። አይ ብሪክስተን የስራ አንስተ ኤኒወይ፣ ያ እንግዲህ የዛሬው ቪዲዮ እንዳያችሁት ስለ ናይፍ ክራይም እና ስለ ስለ ሞስት ደንጀረስ ሲቲ ኢን ለንደን በሚል ርዕስ ነበር የሰራ ነው። እቺ ነገር ስታምር ሾፒንግ ሞል ነገር ነች፣ አታምርም ከላይ ዲዛይኗ ምናምን ነገር ታምራለች አለ። ቆንጆ ሰፈር ዋው። ኤኒወይ ልክ እንዳልኳችሁ ዛሬ ሞስት ዴንጀረስ ሲቲ፣ ሞስት ዴንጀረስ ኤሪያ ኢን ለንደን እና አት ሴም ታይም ደግሞ ስለ ናይፍ ክራይም ነበር ለማየት የሞከር ነው። እንዳያችሁት የቅድሙ በጣም ወርስት፣ በቃ ክሮይድን፣ ክሮይድን ይስከባድ ነው። እዚህ ግን ትንሽ ነቃ ያለ ከተማ ስለሆነ እንዳያችሁት በጣም ብዙ ሾፒንግ ሞሎችም ስላሉ የተለያዩ ደግሞ ነጮችም አሉ። እዚህ አካባቢ ጥቁሮች ብቻ አይደለም እንደምትመለከቱት ነጮችም በዛ ብለው ይኖራሉ። እዚህ አካባቢ ላይ ምናምን ነገር የተለያዩ ሾፖች አሉ፣ መዝናኛ ቦታዎች፣ ምግብ ቤቶች ምናምን ነገር እና ቱቢስ ክሮይድን ሚን ብሪክስተን እንደ ክሮይድን ቅድም እንደነበርንበት ሰፈር አይደለም ግን እዚህ አደሰኝታይ ማታ ላይ ምናምን በጣም የምትጠነቀቁበት ስልክ የሚመነተፍበት ሳይክል ምናምን አስቁመው ሳይክሏችሁን የሚወስዱበት ኢቨን መኪና መኪና የሚሰረቅበት ቦታ ነው። ሰው በጣም ኬርፉል መሆን አለባችሁ፣ ስፔሻሊ ሲጨላልም ማለት ነው። እኔ ይሄንን ቪዲዮ ለመስራት በጠዋት የመጣሁት ያው ምንም አይነት ነገር እንዳይፈጠር በሚለው እና ራሴን ደግሞ ሴፍቴን ለመጠበቅ ነው እንጂ ማታ ማታ ብመጣ ማታ መጥቼ ብቀርጽ ኖሮ ማይታይ ጉድ እዚህ አካባቢ ላይ የለም፣ የሌለ ጉድ የለም። እንግዲህ ቅድም እንደነገርኳችሁ በእነዚህ እድሜ ያሉ ወጣቶች ናቸው። እንግዲህ በዚህ በእነዚህ እድሜ ያሉ ወጣቶች ናቸው እዚህ አካባቢ በጣም ብዙ ነገር የሚያደርጉት በጣም በጣም ብዙ ነገር በቃ፣ የሚወጋጉት፣ የሚደባደቡት፣ የሚገዳደሉት በነዚህ እድሜ ያሉ በጣም የኮሌጅ ተማሪዎች ምናምን በጣም ህጻናቶች ናቸው፣ እና በጣም ያሳዝናል። ይጋረ ቢ ኬርፉል ስፔሽሊ ሰሞኑን የምንሰማው በጣም ብዙ ሀበሾች በዚህ ነገር ህይወታቸው እየጠፋ እየሞቱ ስለሆነ ሁላችሁም ቢኬርፉል ቴክ ኬር ለማለት ያህል ነው። ይመቻችሁ፣ በጣም ወዳችኋለሁ። ቀጣይ በሌላ ቀውጢና በንግ በሆነ ቪዲዮ እንገናኛለን። የዛሬው ቪዲዮ ይህንን ይመስል ነበረ። ሆፍሊ ተምራችሁበታል፣ ወይም ደግሞ ትንሽም ቢሆን ግንዛቤን አግኝታችሁበታል ብዬ ተስፋ አደርጋለሁ። ቀጣይ ምን እንድሰራላችሁ ትፈልጋላችሁ? ኮሜንት ላይ ያሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ፣ ቻው።